ሰላም እንዴት ዋላችሁ? ደህና ዋላችሁ? ያለው አልሐምዱሊላህ፣ እኔ ደህና ነኝ። ጋሞ ሚዲያ ወይንም ጋሞ ባልትና ነኝ። ያሳትር ያሳትር ያሳትር ፊት እናንተ በጣም ነው ያጠፋብስኩት። አሁን አብልና ኬክ አምሮኝ ልበላ፣ አማ ደግሞ ያየሁት ነው የሚያምረኝ እና አማረኝ ስለው ገዝቷ አመጣለኝ አለ። አብሲት ለመጣል ነው እየሞከርኩ እና

ኢትዮጵያ የሚያስጠላው ኬክ ስኳር ብቻ፣ ስኳር ብቻ ከበረዶ ቤር ነው የሰጡት። ወላ ነው ኢትዮጵያ። ክሬም ደግሞ የለውም። እቺ ብቻ ናት ብቻ። ውስጡን አያችሁ ሙረባ ብቻ ፍሰውበታል። ውስጡ ደረቅ ነው። ሸርባት ራሱ የለውም። ማረት ሲረብ የለውም ደረቅ ነው ኬኩ። እምን አይቀጥሩኝም ግን ኢትዮጵያ ውስጥ ኬክ ቤቶች በጣም ፈናም እኮ ነኝ። ኖክሬም ያረጓታል ከላይ ብቻ ነው የሞሉት። በዛ ላይ ሀርድ ነው ኬክ። አምሮኝ ስንት ቀን ደህና ኬክ ማግኘት አልቻልኩም። እስቲ አርባ ምንጭ ላይ አሪፍ ኬክ ቤት፣ ምርጥ ኬክ ስኳር ሳያበዙ የሚጋግሩበት ኮመንት ላይ ጠቁሙኝ።

ኬኩ ላይ ስኳሩ ኖርማል ነው፣ ክሬሙ ላይ ነው ስኳሩ የበዛው። ኬክ በአፕል። ስብሃን አላህ፣ ወይ አምሮት። በቀጣይ እንግዲህ ደግሞ በአማረኝ ነገር እስክንመለስ መልካም ጊዜ ይሁንላችሁ። ቪዲዮን፣ ኮመንት፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። እናንተስ ነብሰጡር እያላችሁ ለመጀመሪያ ቀን ምንድን ነው ያማራችሁ ውስጥ ኮመንት ላይ ያሳውቁኝ። ከዛ ኔ እኔ